ከዓመት ዓመት በቤት ኪራይ ከአንዱ ሰፈር ወደ ሌላ ሰፈር እየተዘዋወሩ ሲቸገሩ የቆዩት በቦሌ አራብሳ ኮንዶሚኒየም ሳይት አምስት ላይ ያገኘናቸው ነዋሪዎች ከ15 ዓመት በላይ በቁጠባ ያገኙትን የኮንዶሚኒየም ቤት እረፍት እንደሚሰጣቸው እያሰቡ በደስታ ነበር ቁልፍ ተረክበው የገቡት። ነዋሪዎቹ ምንም እንኳን ከቤት ኪራይ ቢያርፉም የገቡበት ቤት መሰረተ ልማቱ ያልተጠናቀቀና ብልሽት ያለበት በመሆኑ እንዲሁም የመጸዳጃ ቤት መቀመጫና ሲንኮች ስላልተሰጣቸው ለሌላ እንግልት ተዳርገዋል። ወደዚህ ሳይት የገባ የገባሁት 2016 ነው። 2016 መስከረም ላይ ነው የገባው። ስገባ በጭቃ ላይ ነው የገባው። ቤቱም ምንም ነገር የለውም። ሽንት ቤት የለው፣ ውሃ የለውም። ሜዳ ላይ ቅድም እንዳያችሁት ሜዳ ላይ ጫካ ነበረች የሆነች ጫካ ከታች፣ እሷ ጫካ ላይ ነበር የምንጸዳዳው። ክረምት ሲገባ መጠቀሚያ ስናጣ ከኪሳችን አውጥተን ይሄን የሰራ የኮንትራክተር እንትኑ አለ፣ ምንድነው ፎርማኑ አለ፣ እሱን ለምነን ቦታ እንዲመራን የተጋ መሰራት እንደሚገባው ጊዜያዊ ሽንት ቤት ጠይቀን ተፈቅዶልን እዚች ላይ ጊዜያዊ ሽንት ቤት አስቆፍረን እዚህ ላይ እየተጠቀምን ነው። አቅመ ደካሞች መቀመጥ የማይችሉ አሉ። እንግዲህ እነሱ በምን እንደምጠቀሙ እንግዲህ ቤትን የሚያውቀው ነገሩ። እንደ ነገሩ ቤታችንን አስተካክለን ገባን። ስንገባ አሁን ግማሹን የመንግስት እዳ አለብን። የመንግስት እዳ የሚታወቅ ነው። በየወሩ እሱን እንከፍላለን። ቤታችንም ስናስተካክል አቅማችን ደካማ ነው። ተበድረን ለምነንም ነው አስተካክለን የገባ ነው። አሁን ሽንት ቤት ተሞከረ። የሽንት ቤት እቃ የለንም፣ ሽንት ቤት ተጠቀሙ ተብለናል። የመግዛት አቅሙ የለንም። እንዳያችሁት በጊዜያዊ የምንጠቀም የነበረው ፈረሰ። አሁን በየጫካው ነው እየወጣን ያለ ነው። በዚህ ሁኔታ ኑሯቸውን እየገፉ የሚገኙት ነዋሪዎቹ ለራሳቸውም ለልጆቻቸውም ጤና በመስጋትና ከድካማቸው ለማረፍ በተደጋጋሚ የመጸዳጃ ቤት ግብአቶች እንዲሰጣቸው ቢጠይቁም ቀና ምላሽ ግን ማግኘት አልቻሉም። እንደውም በስተ መጨረሻ ተስፋ የሚያስቆርጥ ምላሽ እንደተሰጣቸው ይገልጻሉ። ብዙ ጊዜ ተመላልሰን ስንጠይቃቸው ነገ ከነገ ወዲያ ኑ እየተባል ስንቸገር ማመልከቻ ጻፍንና እነዚህን ማመልከቻዎች እነዚህን እነዚህን በእንደዚህ ጽፈን በግሩፕ በግሩፕ ተከፋፍለን ማለት ነው። መቶ መቶ ሆነን በግሩፕ ተከፋፍለን እያንዳንዱ ሄዶ ማመልከቻውን አስገባል። ማመልከቻውን አስገብተን ስንጠይቅ ቀጠሩንና የቀጠሩን ኃላፊዎች የቀጠሩን ቀን ስንሄድ ለቆ ሄዷል። የተወሰነ አለ ለአቅመ ደካማና ለታማሚ እንሰጣለን አሉ። አንዴ ደግሞ ገና ለላይኛው መስሪያ ቤት አሳውቀን እነሱ እንዲያዘጋጁ እናደርጋለን አሉ። አሁን ደግሞ የለንም፣ ለጊዜው የለንም የሚል መልስ የተሰጠን የአዲስ አበባ ከተማ አስተዳደር ቤቶች ልማት ኮርፖሬሽን በበኩሉ ግብአቶቹን መስጠት አለማቆሙን የገለጸ ሲሆን ግብአቶቹን ከሚያቀርበው ውል ከገባበት ድርጅት ጋር በተፈጠረ ችግር ምክንያት የግብአት እጥረት በመፈጠሩ ቅድሚያ የሚያስፈልጋቸውን በመለየት ነው እየሰጠን ያለ ነው ብሏል። አሁንም ቢሆን እሱን ስራ አላቆምንም። አቅራቢያችን ታቦር ሴራሚክ ነው። ከሱ ጋር ያለን ውል ሂደት ጋር የተወሰነ ችግር ገጥሞናል። ስለዚህ የቀረበው ቀድሞ የቀረበውን እየሰጠን ያለው ቁጥር እና የሚፈለገው መጠን የሚመጣጠን አይደለም አሁን ባለው። ስለዚህ ፕራዮሪቲ እየለየን እየሰጠን ነው። ፕራዮሪቲ ማለት ያው የሚመለከተው ዘርፍ አለ። ይህን እቃ የሚሰጥ ፕራዮሪቲ ለይቶ አካል ጉዳተኛ፣ አቅመ ደካማ ሴቶች፣ በችግር ላይ ያሉ እነዚህን እየለየን አሁንም ቢሆን እየተሰጠ ነው። ኮርፖሬሽኑ በምን ያህል ጊዜ ውስጥ ችግሩን ፈታችሁ ለሁሉም ነዋሪዎች ግብአቶቹን ታቀርባላችሁ ብለን ላቀርብላቸው ጥያቄ በሰጡት ምላሽም ትክክለኛውን ቀን ሳይገልጹ በአጭር ጊዜ ብቻ የሚል ምላሽ ሰጥተዋል። የአቅርቦቱ ችግር ጋር ከውል ጋር የተያያዘው መፍትሄ ለመስጠት እየተሰራ ነው። በአጭር ጊዜ መፍትሄ እንሰጣለን። የውል ጉዳይ ስለሆነ አንድ አካል ብቻ ይሄ ይደረጋል፣ በዚህ ጊዜ የሚለው አይደለም። ውል ሰጪም ውል ተቀባይም የጋራ ስምምነት አድርገው የሚፈቱት ስለሆነ ማለት ነው። እሱ የማይፈታ ከሆነ ደግሞ ሌላ አክሽን ይወሰዳል በተቋሙ ማለት ነው። ኮንትራክቹዋሊ እየተካሄደበት ስለሆነ እሱ እንደተጠናቀቀ መፍትሄ ለመስጠት እንሞክራለን። ነዋሪዎቹ አሁን ላይ ያሉበት ሁኔታ አስከፊ መሆኑን በማንሳት በአካባቢዎቹ የተገነቡት ጊዜያዊ መጸዳጃ ቤቶችም ሌላ ችግር ይዞባቸው ከመምጣቱ በፊት በፍጥነት ችግሩ እንዲፈታላቸው ይጠይቃሉ። ኮርፖሬሽኑ በበኩሉ በዚህ ደረጃ አስከፊ ሁኔታ ውስጥ ከሆኑ በራሳቸው ገዝተው ሊጠቀሙ እንደሚገባና በእነሱ በኩል ያጋጠመው ችግር ሲፈታ ደግሞ ግብአቶቹን እንደሚሰጡ አስታውቋል። በጊዜያዊነት ትሪት መደረግ ያለበትን ከማርኬት ገዝቶም ቢሆን ምክንያቱም ቤቶቹ ላይ ገብታችሁ አይታችሁ ከሆነ ተርኪሽ ለመግዣ አንድ ሺ ብር አይደለም በጣም በሚገርም ሁኔታ ነው የታደሰው። አብዛኞቹ አብዛኞቹ ሁሉም ማለት ያ አይደለም፣ በዛ ውስጥ በችግር ውስጥ ያለ አለ፣ እሱን ተደራሽ እናደርጋለን። ቅድም በገለጽኩት መንገድ መረጃው ከሌለው መጥቶ ይጠይቅ። ከዛ ውጭ ያለው ግን ለሽንት ቤት መግዣ አንድ ሺህ ምናምን ብር ያጣል የሚል እምነት የለንም። ያ ማለት እቃውን አንሰጥም ማረን፣ ኮንትራክቹዋሊ ደሞ እንዳለቀ ሙሉ እቃውን የምናስረክብ። ይሆናል በዚህ የመኖሪያ መንደር ከመጸዳጃ ቤቶቹ ችግር በተጨማሪ የፍሳሽ ማስወገጃ መስመሮች ላይም የተለያዩ ችግሮች እንዳሉ ነዋሪዎቹ ያነሳሉ እኛም ባደረግነው ቅኝት በቸልተኝነት የተሰሩ የሚመስሉ የጥራት ጉድለት ያለባቸው የፍሳሽ ማስወገጃ መስመሮችን ተመልክተናል ይሄ ቱቦ ከላይ ሰባቱን ብሎኮች ይዞ ፍሳሻቸውን ይዞ የሚመጣ ነው ይመጣና እዚህኛው ማኗል ውስጥ የሚገባ ነው እዚህ ማኗል ውስጥ አስገብተውታል ግን መሰበሩን ይውታ ይውታ አናቅምኛ ተባራ ነው። ይሄ ወደ ቱቦ አይገባም። እዚህ ጋር ነው የሚፈሰው። እዚህ ጋር ፈሰሰ ማለት ደግሞ ወደዚህኛው ቤት ተመልሶ ሄዶ ይሄኛውን ቤት ነው የሚያጥለቀልቀው። እዚህ ያለው ቤት ከሞላ ያው ወደ ላይም እያለ መውጣቱ አይቀርም። በቱቦዎች ላይ ዙሪያው ላይ ያለው የሽንት ቤት ዙሪያ የተሰራው ፍሳሽ አደገኛ ነው። ለወደፊት ለኮሌራ በሽታ የሚያጋልጠን ይመስለኛል። ሳይው ያሰራሩ ዙሪያው ላይ የተሰሩት ምክንያቱም በደንብ በጥልቀት እንትን አድርጎ አሰሩም። እንደገና ወደ ላይ አላወጡትም። ቱቦን ወደ ላይ ከፍ አድርጎ አሰሩም ሽንት ቤቱ ሲሞላ ወደ ላይ ይመጣብናል እና ያ ስጋት አለብን። የከተማ አስተዳደሩ ቤቶች ልማት ኮርፖሬሽን ከመሰረተ ልማት አንጻር የሚነሱ ጥያቄዎች በተለይ ሳይቶቹ ሰፋፊ በመሆናቸውና ነዋሪዎቹ ያለባቸውን የቤት ችግር ታሳቢ በማድረግ መሰረተ ልማቶች ሳይጠናቀቁ ዕጣዎቹ እንደወጡና ቤቶቹም እንደተላለፉ አንስተው አሁን የማስተካከያ ስራዎች እየሰሩ እንደሆነ ገልጿል። እንዲህ ያሉ ችግሮች ያሉባቸውን ሳይቶችንም ተንቀሳቃሽ ቡድን በማቋቋም በአጭር ጊዜ ችግሮቹ እንዲፈቱ እየሰሩ እንደሚገኝ አስረድተዋል። የኮኔክሽን ስራ ጉድለት የታየባቸው በሳይት ላይ አጋጥሞ ሊሆን ይችላል፣ ምናልባት እናንተ ባደረጋችሁት ምልከታ። ነገር ግን ከስር ከስር ሞባይል ክሩ የሚል አቋቁመን በቴክኒክ ኮሚቴ መሰረተ ልማት እና ግንባታ ክትትል የሚባል ዳይሬክቶሬት አለን እዚሁ ተቋም ላይ ይህንን ስራ ብቻ በየሳይቱ ክትትል እያደረገ መፍትሄ የሚሰጥ ማለት ነው። ስለዚህ እንደዚህ አይነት አልፎ አልፎ የሚያጋጥሙ ካሉ ክሪቲካል ችግር ሳይሆኑ በአክፍሎ ደረጃ እንዳይደርስ ነው የምናደርገው። እውነት ለመናገር በዛ ደረጃ ህንፃ ገጥሞ አይታችኋል የሚል እምነት የለኝም። ከረንትሊ ግን እንደዛ ገጥሞ ከሆነ ሞባይል ክሩ ስላለን ከስር ከስር እየተከታተል የምንፈታው አሁንም ይሄም ካለ ይዘን መፍትሄ በጣም ባጠረ በአንድና በሁለት ቀን ውስጥ መፍትሄ የምንሰጠው ነው። ትልቅ ችግር ይፈጥራል፣ ግን ስራው ደግሞ በጣም ትንሽ ነው። ተዘዋውረን ቅኝት ባደረግንበት የቦሌ አራብሳ ሳይት አምስት ኮንዶሚኒየም ከዚህ በተጨማሪ ከውሃና ከመብራት ጋር በተያያዘ ችግር መኖሩንም ነዋሪዎቹ ገልጸዋል። ችግሮቹ የተፈጠሩት ተያይዞ በሚሰራ መሠረተ ልማቶች አለመጠናቀቅ መሆኑን የገለጸው ኮርፖሬሽኑ ነዋሪዎቹ የከፋ ችግር ውስጥ እንዳይወድቁ የተለያዩ መፍትሄዎችን በማስቀመጥ ሲሰራ መቆየቱንና አሁን ላይ ግን መሰረተ ልማቶቹ በመጠናቀቅ ላይ በመሆናቸው በውሃና መብራት በኩል የሚነሱ ቅሬታዎች እንደሚፈቱ ገልጿል።